ብስራት ሱራፌልና ሚለን ሀይሉ ተጣመሩ። በምን ቼቼ የተሰኘ ምርጥ ሙዚቃ ቪዲዮ ክሊፕ የፊታችን አርብ ሊለቀቅ እንደሆነ ተሰምቷል። በ16ድ ፊልም ፕሮዳክሽን ተዘጋጅተው የቀረበው የሙዚቃ ቪዲዮ ክሊፕ በናቲ ሚዲያ ዩቲዩብ ቻናል የፊታችን አርብ ይለቀቃል። ግጥም ወንደውሰን ይሁብ፣ ዜማ ብስራት ሱራፌል፣ ሙዚቃ ቅንብር ስማገኘው ሳሙኤል፣ ዳይሬክተር አዩ ግርማና 16ድ ፊልም ፕሮዳክሽን ፕሮዲውሰር 16ድስ ፊልም ፕሮዳክሽን ነው እንግዲህ ከዚህ በፊትም በተለያዩ ክሊፖች በጣም በሚገርም ሁኔታ ብዙ ክሊፖችን የሰራቸው ሚለን ከዚህ በፊት ከያሪድ ነጉ ጋር በጣም በሚገርም ሁኔታ ክሊፕ ሰርቶ በጣም ውጤታማና ተደማጭነት እንዳገኙ ጀመርም የወጡት መረጃዎች ያሳያሉ። ከዛም በፊት ደግሞ ጆሲጋ ሰርተዋሉ። ጆሲጋ ደግሞ እጅግ አስገራሚ እንግዲህ የሙዚቃ ክሊፕ እንደነበረ ጨምረም ነው። እጅግ በብዙ ሚሊዮን ተመልካቾች የተገኘለትም ነበር። አሁን ደግሞ ከብስራት ሱራፌል ጋር ተጣምረዋል። እጅግ አስገራሚ እስኪ የፊታችን አርብ ይለቀቃል ተብሏል። እንግዲህ የምናየሆናል ሚኪነኝ ከቢኪታ ቡርንፎይንን ቻናል ሰብስክራይብ በማድረግ